ብይኑ እንዴት ነው የሚል በጥያቄ መልክ የቀረበ ስለሆነ ለማየት እንሞክራለን በአላህ ስብሐነሁ ወተዓላ ፍቃድ መጀመሪያ ሰርግ የተጠራ ሰው መሄዱ እንዴት ነው የሚከለክለው የሚያግደው ነገር አለ ወይ የሚለው ነገር ማየት መቻል አለብን? አንድ ሰው ወደ ሰርግ ሲጠራ እዚህ የሚሄድበት ሰርግ ላይ የተለያዩ ወንጀሎች ካሉ ያው ቃል በተጨባጭ ወንጀል እንዳለ፣ ሙዚቃ ሊኖር ይችላል፣ ኢህትላጥ ሊኖር ይችላል፣ ሪባ፣ ሐሜት፣ የተለያዩ ወንጀሎች ካሉ እንዴት ነው የሚለውንም መመልከት አለብን።

ያንን ጥሪ ማክበር ጀማሂሩ ልዑለማ ላ ውጁብ ኢጃበቲሃ ግደታ ነው ብለዋል። መሄዱ ግደታ ነው። ኢላ ሊዑድር ሸርዕይን ሸሪዓዊ የሆነ ዑዝር የሚከለክለው ካለ ነም ዋጅብ አይሆንበትም። ከሰርግ ድግስ ውጭ ላለ ግን ሙናሰባት ሶጊራ የሚሆን ከቢራ ትልቅም ይሆን ትንሽም

ጥሪውን ለማክበር መስፈርት አስቀምጠዋል። እነኚህ መስፈርቶች እስካልተሟሉ ድረስ ለም የኩን ሕዱሩ ዳዕወት ዋጅበን ወላ ሙስተሓባ። ዋጅብ የሚሆነውም ላይ ዋጅብ አይሆንበትም። የሰርግ ድግስን ይመስል ሙስተሓብ ተወዳጅ ነው የሚባለውም ሌሎቹ ድግሶች ላይ መቅረብ ግዴታ አይሆንበትም ነው ካልተሟሉ። በልቀድ በል ቀድ የሕሩሙ ልሑዱር እንደውም መገኘቱ ሓራም ይሆንበታል። መስፈርቶች ካልተሟሉ እነኚህን

መገኘቱ መሄዱ ሐራም ይሆንበታል ብለዋል ሙንከሩን ግን ማስወገድ የሚችል ከሆነ ኢዛ ካነ የስተጢዑ ኢዛለተህ ማስወገድ የሚችል ከሆነ ወጀበ ዐለይሂል ሑዱር ብለዋል መገኘቱ ግዴታ ይሆንበታል ግዴታ ይሆንበታል ስንል ሁለት ነገሮች አሉ አንደኛ ኢጃበቴ ዳዕዋ ጥሪውን የሰርግ ግብዣ ጥሪ ማክበር ዋጅብ ስለሆነ ይህን ማስገኘት ስላለበት ይገኛል ሌላው ደግሞ ወተግይር ሙንከር ሙንከርን መቀየር ስለሚችል ማለት ነው ሁለት ነገሮች አሉና ሙንከሩን ማስወገድ የሚችል ከሆነ መገኘቱ ዋጅብ ይሆንበታል ብለዋል አልያ ግን ማስወገድ የማይችል ከሆነ ሐሩመ ዐለይሂል ሑዱር መገኘቱ ሐራም ይሆንበታል ዋጅብ ሆኖ እያለ ግን ሙንከር ነገር ካለ መገኘቱ ሐራም ይሆንበታል ማስወገድ የማይችል ከሆነ ሁለተኛው ለወሊማ ለሰርግ የጠራው ሰው መሆን የለበትም። የሚመላ የጅቡ ሀጅርሁ አው ዩሰኑ ሀጅር ማድረጉ ግዴታ ከሚሆኑ ሰዎችና አው ዩሰኑ ሱና ከሚሆኑ ሰዎች መሆን የለበትም። ለሰርግ ግብዣ የጠራህ አካል ሀጅር ማድረግ ግዴታ የሚሆንባቸው ሰዎች አሉ። ልታኮርፋቸው ግዴታ የሚሆኑብን ሰዎች አሉ እና ልናኮርፋቸው ወይም ሱና የሚሆን አለ ከነዛ ሰው መሆን የለበትም። የሚጠራን ሰው ማለት ነው። ከአየኩነ ሙጃሂራን ቢፊስቅ አው ማዕሲያ በወንጀል ወንጀልን አደባባይ ላይ የሚፈጽም ከሆነ ፊስቅን ሸሪዓ የከለከለውን ነገር ወይም ሸሪዓ ተግባራዊ ያደረገውን ነገር የማይፈጽም ሸሪዓ የከለከለውን በአደባባይ ላይ የሚፈጽም ከሆነ ይሄ ሰው ቢጠራን መሄዱ ሐራም ይሆናል ማለት ነው። ሐራም ይሆናል እነኚህ መስፈርቶች እስካልተሟሉ ድረስ መገኘት የለብህም እዛ ቦታ ላይ ለምን አንተ ሀጅር ማድረግህ ይህን አካል ሽሪያ አዟል ቀዲንፈዑ ሩ ቀዲንፈዑ ፊ ተውበቲህም ሚንዳሊክ ተውባ እንዳደርግ ምክንያት ሊሆን ይችላል እና መገኘት የለብንም ብለዋል ወንጀሎ መስራት የሚታወቅ ከሆነ ወይም ፊስቅ ማለት አንዋዑ ብዙ ነው አንድ ሰው ፋሲቅ የሚያደርገው ነገር በርካታ ነገሮች ናቸው መገኘቱ መሄዱ ሐራም ይሆናል ማለት ነው። እሱን ለመምከር ከሆነ እንዲመለስ ለማድረግ ከሆነ አው ሙንከር ነገር ለማስወገድ ስለሆነ መሄድ አለበት ነው። ሶስተኛው ጥሪ የሚጠራን ሰው ሙስሊም መሆን አለበት። ሙስሊም ካልሆነ ግዴታ አይሆንም። ለምን ነብዩ አለይሂ ሰላሁ ዐለይሂ ወሰለም ሐቁል ሙስሊሚ ዐለል ሙስሊም ብለው ነው? ሙስሊም የሆነ ሰው በሙስሊም ላይ ያለው መብቱ ብለው ነው ያስቀመጡትና

መልእክቱን ጥሪውን በሚያከብረው ሰው ላይ ጉዳት የማያስከትል መሆን አለበት። ለምሳሌ ሰፈር የሚያስከትል ከሆነ ረጅም መንገድ የሚያስኬድ ከሆነ ወይም ቤተሰቦቹን ከቤተሰቦቹ የሚገነጠል ትቷቸው የሚሄድ ከሆነ፣ ቤተሰቦቹ እሱን መገኘቱን በጣም ይፈልጉታል፣ ይሄ ከሆነ አይቻልም ማለት ነው። አልቆሉ ሙፍር ላይ በዚህ መልክ አስቀምጠዋል ማለት ነው። አንደኛ ሙንከር ነገር እንዳይኖር ጥሪ ተደረገበት ቦታ ላይ ሁለተኛ ለግብዣ የጋበዘን ሰው እሱን ሀጅር ማድረግ በእኛ ላይ ዋጅብ እና ወይም ሱና መሆን የለበትም ሀጅር ማድረጉ ሱናና ዋጅብ ከሆነ ይሄ ሰው ቢጠራን መሄድ የለብንም ፋሲቅ ከሆነ ማለት ነው ወንጀል የሚሰራ ከሆነ በአደባባይ ላይ ይሄ ሰው ቢጠራን መሄድ የለብንም ለምን እሱን ሀጅር ማድረግ በእኛ ላይ ዋጅብ ወይም ሱና ስለሚሆን ማለት ነው ሶስተኛው የሚጠራን ሰው ሙስሊም መሆን አለበት። አራተኛው የሚደግሰው ድግስ ሙባህ ሸሪዓ እየፈቀደልን መሆን አለበት ምን እንመገበው ማለት ነው። አምስተኛው ዋጅብ ነገር ጋር የሚጋጭ መሆን የለበትም ሲጠራህ ስታከብር፣ ከዋጅብ ነገር ጋር የሚጋጭ ከሆነ አይቻል። ስድስተኛው በአንተ ላይ ጉዳት የማያስከትል መሆን አለበት። ሰባተኛ ሌሎች የሚጨምሩት ምን ይላሉ? ዳዒው ሲጠራህ ሚጋብል ሰው ሲጠራህ አንተን ብቻ ገድቦ መሆን አለበት፣ ለይቶ መጥራት አለበት። ቢኽላፍ ማለውዳ አልሓዲሪን ፊ መጅሊሲን ዓም፣ ሰዎች ምሳሌ፣ በርካታ ሰው የሚገኝበት ቦታ ላይ አንድ ሰው ቢጠራ ለሑዱር ወሊመቲ ሰርግ አለና ተገኙ ብሎ ቢናገር ምሳሌ፣ መስጂድ ውስጥ በስፒከር ተናገረ፣ ምሳሌ፣ እዛ ውስጥ አንተም አለ። ፈላ የልዘሙል ሑዱር ዒንደል አክሰሪ፣ ብዙሃኖቹ ዑለማዎች ጋር አይመለከትም። ለምን? አንተን ብቻ የሚገድብ ነገር ስላልሆነ ማለት ነው።

በተመለከተ እንዴት ይታያል ለሚለው፣ አሼኽ ሙቅቢል አልዋዲዒ ረሒመሁላሁ ተዓላ ተጠይቀው ምን አላቸው? እኛ ጋላቸው እየተዘወጀ አንድ ሰው ኢዛ አራዳ ረጁሉ አን እየተዘወጀ ማግባት ሲፈልግ፣ ድዓ ኢለልወሊመት አልቁራ አልሙጃዊረተ ሊቀርየቲህ ጎረቤት የሆኑ ሀገሮችን አካባቢ ያሉትን ሰዎችን ይጋብዛቸዋል፣ ለሰርግ ይጠራቸዋል ወእንደማ የእኩሉን ነሕመድ ወሊማ የወሊማውን ሰርግ ሲበሉ የድፈዑነ ለሁ ፉሉሰን ገንዘብ ይከፍላሉ። ይሄ እንዴት ይታያል ብለው ሲጠይቋቸው ምናሉ? ሆኖ ላ የንበጊ አንተኮነ ደ በልምድ መልክ ሰዎች የሚገለገሉት መሆን የለበትም። በልምድ መልክ ምን ጊዜም ዓዳ ልምድ አድርገው መያዝ የለባቸውም አሉ። እሱም እንዲሰጡት ብሎ መጥራት የለበትም አሉ። ላ የንበጊ አን የድዑሁም ምን አጅሊ አን ዩዕጡሁ ለሁ እንዲሰጡት አስቦ መጥራት የለበትም። ለምን አላህ አዘወጀለ ወላተምኑን ተስተክስር ብሏልና፣ አትለግስ ብዛትን አስበህ ብዙ ነገር ማግኘትን አስበህ አትለግስ ብሏልና ሱረቱል ሙደሲር ይላል። ግን ልምድ አድርገው የማይይዙት ከሆነ እሱን ለመርዳት ካሰቡ ወአራደ አሀዱን አን ዩሳዒደሁ ቢሸይ ሚነልማል በገንዘብ? መርዳት ከፈለገ ፈላይ ሲሆናከ ማይምነዑ የሚከለክል ነገር የለም ብለዋል። የሚከለክል ነገር የለም። በልምድ መልክ አድርገው ካያዙት አልፎ አልፎ የሚከሰት ከሆነ እሱም የሚጋብዛቸው ለዚህ እስካልሆነ ድረስ ችግር የለውም ማለት አማ እየእት የሸክሱ ወዩልዘመ አንድ ሰው ተጋብዞ ከመጣ በኋላ የሚገደል ከሆነ ወዩልዘመ እየድፋ ሸአን ምን ልማል ከገንዘብ የሆነ ነገር እንዲሰጥ የሚገደድ ከሆነ አለመምጣቱ የተሻለ ነው። ከመጡ በኋላ እጁን የሚዘረጋ ከሆነ ይሄ በጣም የሚገርም ነገር ነው። ወላሁን ሙስተዓን ብለው መልስ መልሰዋል። አዳ ልምድ አድርገው ካልያዙት ችግር የለውም፣ በመርዳት መልክ ከሆነ ብለዋል። እሼህ እብኑ ባዝ ረሂመሁላሁ ተዓላ በዚሁ ተመሳሳይ መልክ ተጠይቀው አገራችን ላይ አሏቸው ሁና ከደፍተር ሰው ወሊማ ላይ፣ ሰርግ ድግስ ላይ

አሊያ ግን አለማድረጋቸው የተሻለ ነው ብለዋል። ሌላው ከጥያቄዎቹ መካከል حكم دفع النقود لأهل الميت ለሟች ወገኖች ብር መስጠት እንዴት ነው? ለሟች ወገኖች ብር መስጠት طبعا ለሟች ወገኖች ብር መስጠት ሀዲያ ምግብ አዘጋጅቶ ወይም ብር ሞዋሳ አህሉል መይት ሀዘን የደረሰባቸውን ሰዎችን መርዳት ብቻ አስቦ ከሆነ ለነሱ በጎ መዋል አስቦ ከሆነ በሀዳ ላይ ሸይ ፊሂ ችግር የለውም ብለዋል ብ ነቢዩ አለይሂ ሰላቱ ወሰላም የጀዕፈር ጀዕፈር እንደሞተ ለጀዕፈር ቤተሰቦች ምግብ አዘጋጁላቸው ብለው የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግረዋልና ድሆች ሆኑ ምሳሌ ወንድሞቻቸው ወይም ጥሩ ቤተሰቦቻቸው ወይም ጎረቤቶቻቸው ምግብ አዘጋጅተው ቢያደርሱላቸው ችግር የለው። ወይም ሀብታም ቢሆኑ እነሱ መሹሎች ከሆኑ ምግብ ከማዘጋጀት በሀዘኑ የተወጠሩ ከሆነ ላበእሰ ብሄ ችግር የለው። ይህም በተመለከተ ችግር የለው ግን

መተው ነው ያለባችሁ ብለዋል ጥሩ ነገር አይደለም የሚገባ ነገር አይደለም ይሄ የሰጣችሁ ሰው ረጅም ጊዜ ሰው ሳይሞት ሊቆይ ይችላል የሰጣችሁ ሰው የሰጣችሁ ሰው ረጅም ጊዜ ሰው ሳይሞትበት ሊቆይ ይችላል ሊረሳ ይችላል ስለዚህ አሁን ይህንን መመለስ ነው ያለባችሁ ብለዋል ፈን በግራዱሁ ኢዳ ካነ በሃዘ ጦሪቅ መመለስ አለባችሁ ብለዋል በዳ መልክ ከሆነ ማለት አማ ሚንባብል ሙአሳር ሚንባቢል ኢሕሳን ከሆነ ሚንባቢል ኢሕሳን ከሆነ ታዚያ ሲደረስ መሰጠት የለበትም። በሌላ ጊዜ ሙሕታጆችና ፉቀራዎች ከሆኑ ቢሰጣቸው ችግር የለውም ብለዋል። ይፍ ድግስ የሚደግሱ ከሆነስ ለድግስ ሰው ሞተ፣ ለምሳሌ ሰባተኛው ቀን ላይ ይደግሳሉ፣ ወይም አርባኛው ቀን ላይ ይደግሳሉ። ይሄ ቢድዓ ነው። ግን የተጠራ ሰው ወገኖቹ ሊሆኑ ይችላል መሄዱ እንዴት ነው? ካልሄድኩ ዝምድና መቁረጥ ይሆንብኛል ወይ ብሎው ሲጠይቃቸው አለጅነቱ ዳኢማ ለልቡሁት العلمية <سؤال> والافتاء አይደለም። አንተ እዚህ ቦታ እነኝ ሰዎች መደገሳቸው መጀመሪያ ሰው ከሞተ በኋላ ድግስ ደግሰው ሰዎች መጥራታቸው፣ ይሄ ቢድዓ ነው። ሰባተኛው ቀን ላይ 40 ዓመት የሚባለው ቢድዓ ነው። አንተ የተውከው እዚህ ቦታ ላይ ምን ጧዓት ይላል አላህን ለመታዘዝ ብለህ እንጂ ወለሰ ሊከ ምና ልቀጢያ ዝምድና ለመቁረጥ አይደለም። ዝምድና የምትቀጥለው ሸሪዓ ባዘዘው ነገር ላይ እንጂ ሸሪዓ ጋር በሚጋጭ ነገር ዝምድና መቀጨል የሚባል ነገር የለም። ነው ግን ሕብሩ የምታደርገው ለመቃወም ከሆነ አሁንም ሰው ሲሞት የሚደገሰውን ድግስ ሰባተኛው ቀን ላይ ይሁን አርባ ቀን ላይ አመት ለመቃወም ከሆነ ወአንተ ተቅዋ አላ ዛልክ